የሲዳማ ክልል ገቢዎች ባለስልጣን ለዞን ለወረዳና ከተማ አስተዳደር ለገቢ ባለሙያዎች በታክስ ሕጎች ላይ ለሶስት ተከታታይ ቀናት በሃዋሳ ከተማ ስልጠና እየሰጠ ይገኛል። በዚህም የክልሉ ገቢዎች ባለስልጣን ዋና ዳይሬክተር አቶ ደምስ የሳቱ የስልጠናውን ዋነኛ ለማስመልክቶ ይህንን ብለዋል። የስልጠና ዓላማውን በተመለከተ በየደረጃ ያለውን የገቢ አመራር አመራርና ባለሙያዎችን የማስፈጸም አቅም ለማጠናከር እና የግንዛቤ ጋፖችን ለመዝጋት እንደዛም ደግሞ ክልሎች አቻ ተቋማትና ክልሎች ጋር ተመጣጣኝ የማስፈጸምና እውቀት እንዲኖራቸው ለማድረግ ተብሎ ታስቦ የተዘጋጀ ስልጠና ነው። አቶ ደምስ ሲያያይዘውም በገቢ አሰባሰብ ጉዳይ ላይ ከዞንና ከወረዳ ምን ይጠበቃል፣ እስካሁን በገቢ አሰባሰብ ጉዳይ ላይ ምን እየተሰራ ነው፣ በቀጣይስ በሚሉትና መሰል ጉዳዮች ከስልጠና የሚጠበቁ ዋነኛ ጉዳዮች ናቸው ይላሉ። እንደኛ ክልል እንዴት ነው የምንፈጽመው? ከወረዳና ከዞን ምን ይጠበቃል? ግን በዝግጅቱ ምን ደረጃ ላይ ነው አለው፣ በቀጣይ በሚባሉ ጉዳዮች ላይ የጋራ ግንዛቤ ተይዞ አቋምም ጭምር ተይዞ የሚወጣበት መድረክ ነው። ሁለተኛው ከማስፈጸም አቅም አኳያ የታክስ ስርዓት አስተዳደሩ ዝም ብሎ በደፈናው የሚመራ አይደለም፣ ህግ አለው ህጉን ኢምፕሊመንት ከማድረግ አኳያ ጋፖች የእስካሁኑ ጋፖች ምን ምን ናቸው የምለውን ነገር በአግባቡ ተረድተው በቀጣይ ታክሲን እንዴት ነው የምናስተዳድረው? የምለውን አቋም ባለሙያዎች ይዘው ይወጣሉ ተብሎ ነው የምጣበቀው። የክልሉ ገቢዎች ባለስልጣን ምክትል ዳይሬክተርና የትምህርት ስልጠናና ቅሬታ አጣሪ ዘርፍ ኃላፊ አቶ መለሰ ድኬ በበኩላቸው ከዚህ በፊት በክልሉ የሚሰበሰበውን ገቢ በማዘመንና እርስ በርስ ልምድ በመቀየር የክልሉን ገቢ ለማሳደግ የሚያግዝ መድረክ እንደሆነም ተናግረዋል። አጠቃላይ ታክሲ ስርዓቱን ለማዘመን እየሄደን ያለንበት መንገድ አለ። በቴክኖሎጂ ሁን፣ በተለያዩ መንገድ ያን ቴክኖሎጂን ለማዘመን ደግሞ መነሻችን አዋጅ ነው። ከዚህ ተነስተን ስለምንሄድ ስንሰራ ከታች ከዚህ በፊት አሁን ያጋጥሙ ያሉ ችግሮች ይኖራሉ። እነዚህ ችግሮችን ደግሞ በዲስከሽን በውይይት፣ በአዋጅ ውስጥ ያለውን ብቻ ሳይሆን እርስ በርስ እውቀትን ሼር በማድረግ ኤክስፔሪያንስን ሼር በማድረግ ውጤታማ በሆነ መልኩ ወጪ ቆጣቢ ኤፊሽንት በሆነ መልኩ እንዲሰበሰብ የማድረግ ስራ ይሰራል ተብሎ ይጠበቃል። በክልሉ ገቢዎች ባለስልጣን የትምህርት ስልጠና ዳይሬክቶሬት ቡድን መሪ ትዕግስት ዳንቻ፣ በዋናነት ስልጠናው ትኩረት የሚያደርገው በሶስት አዋጆች ላይ ነው ባይ ናቸው። የተዘጋጁት ሶስት አዋጆች ናቸው። የመጀመሪያው የታክስ አስተዳደር አዋጅ ነው። የታክስ አስተዳደር አዋጅ በፊት አዶፕት ያደረግነውን የደቡብ ክልልን ስንጠቀም ነው ቆይተናል። አሁን ግን ክልሉ የራሱን አዋጅ ስላጸደቀ በዚህ አዋጅ ዙሪያ ነው። አንደኛ የታክስ አስተዳደር አዋጅ ላይ ሁለተኛ የገቢ ግብር አዋጅ ላይ ነው። ሶስተኛው የተጨማሪ ሴት ታክስ አዋጅ ነው። በስልጠናው ላይ ሲሳተፉ ያገኘናቸው ሰልጣኞችም ከዚህ ቀደም የነበራቸውን የታክስ ሕግ እንደሚያጎለብትላቸውም ተናግረዋል። ከዚህ በፊት ከነበረው በጥሩ ሁኔታ የአተገባበርና የአፈጻጸም ወጥነት እንዲኖረው ጥሩ ግንዛቤ የሚያስጨብጥና ሁሉም የግብር ከፋዩ ግዴታና መፍትህንም ለይቶ እንዲያውቅ መፈጸምና ማስተዳደር እንድንችል ጥሩ ግንዛቤ የሚያስጨብጥ ስልጠና ነው እየተሰጠ ያለው። ስልጠናው ደግሞ ብቁ እንደሚያደርገንና የተለየ እውቀት የተለየ እንትን ሰርተን አግኝተን እንደገናም ደግሞ ባገኘነው እውቀት ላይ ወደ ታች ወርደን የተሻለ ስራ የመስራት ዝግጁ እንደሚያደርገን ስልጠና ነው ብዬ አስበው።